ከነቢያችን ሰለላሁ አለይሂ ወሰለም ሰሐቦች መካከል ነው። ነቢያችን ሰለላሁ አለይሂ ወሰለም በጣም የሚወዱት በጣም የሚያከብሩት የሆነ ሰሐባ ነው። ኢትዮጵያዊ ነው። ሀበሻዊ ነው። ቢላል በመካ ምድር ላይ ከመካ ሹማምንቶችና ንጉሶች መካከል ከአንዱ ጋር ባሪያ ነበር፣ አገልጋይ ነበር። በዚህ ሁኔታ ሳለ በባዳም ንኮ ላይ ያለ ነበር። ነቢያችን ሰለላሁ አለይሂ ወሰለም ነቢይ ተደርገው በተላኩ ጊዜ አስተምሮታቸውን ሰማ፣ አስተምሮታቸውን ሰማ። ወዲያው በቃ ተማረከ በትምህርታቸው ኢስላምን ለመቀበልም ወሰነ፣ እስልምናን ተቀበለ። ከባሪያዎች ለመጀመሪያ ጊዜ አመነው እርሱ ነው። ገና አስር አካባቢ ሳይሞሉ ጊዜ ነቢዩ ሰለላሁ አለይሂ ወሰለም ትውልዶች ገና አስተምሮ በጀመሩ ጊዜ ከነዚያ መካከል ከነበሩት አማኝ ነው ቢላል መጀመሪያ ከቀዳሚዎቹ አላህ በጣም ካወደሳቸው ወሳቢቁነል አወሉ እነዚያ ቀዳሚዎቹ የመጀመሪያዎች ብሎ አላህ ካወደሳቸው መካከል ቢላል፣ በማመኑ ምክንያት ግን የእርሱ አለቃ ፈቃደኛ አልነበረም። ጌታው ማለት ነው። ጌታ እና ባሪያ የሚባል ነገር አለ አይደል? አለቃ እንደ ጌታ ይባላል እና የሱ ፈቃደኛ አልነበረም። ይሄን በሰንባ ጊዜ በቃ ቢላልን ወደ ነበርክበት ወደኛ እምነት ተመለስ መሐመድን አትከተል ካልሆነ ግን ነገር አሰቃይቶ ይገላለዋል። እንዲህ በቀላሉ አይደለም አሰቃይቶ እንደሚገድለው ነገር ቢላል ግን በፍጹም ይሄ ሊቀበል አልቻለ። የፈለግከውን በእኔ ላይ ማድረግ ትችላለህ፣ በፍጹም እኔ ከኢስላም አልመለስም አለ። ከዚያም በኋላ በፀሐይ በጠራራ ላይ የመካን ፀሐይ ታውቃላችሁ። በዚያ ላይ እርቃኑን አደረገው። ከዚያ ድንጋይ እንጫነበት እ። በጣም ትልቅ ቋጥኝ ድንጋይ በደረቱ ላይ ልክ ያ ድንጋይ አሰቃይቶ ደረቱን በቃ በዚያው እንዲሞት ፍጻሜው እንዲሆን ማለት ነው። እስክትመለስ ድረስ ማንም አያነሳልም ይሄን ድንጋይ ብሎ ተወው። በዚህ ሁኔታ እየተሰቃየ ያለ አሀዱን አሀድ የሚል ቃል ይናገር ነበር። ወደ አማልክቶቻችን ተመለስ እያሉ እየጠሩት ነው። ብዙ አማልክቶች አሏቸው ሦስት መቶ ስልሳ አማልክቶች ታቸዋል። እነዚህን ላት መናት ዑዛ ሁበል ምናምን የሚባሉ ነገር ግን ቢላል አሐዱን አሐድ ይላቸው ነበር። አንድና ብቸኛ የሆነው አምላክ እያለ ይነግራቸው ነበር። አሐድ ማለት አንድ ብቻ የሆነው አምላክ ማለት ነው። ቢላል ከዚህ ቃሉ ወደኋላ አላለም ነበር። ነቢዩ ሰላሰለም እያለፉ ሰሙት፣ ይሄን ቃል እየተጣራ አሐዱን አሐድ ሲል ሰሙት ካጠገቡ እያለፉ፣ ያ ቢላል ሰዩንጂከ አሐድ ብለው ተናግረው ትሄዱ። ቢላል ሆይ ይህ አንድ የምትለው አምላክህ ያድነህ አልጠብቅ አሉት። ሰዩነጂ ከአሃድ እያሉት ሄዱ። እንደ አጋጣሚ መንገድ ላይ የሄዱ ነቢያችን ሰለላሁ አለይህ ወሰለም አቡበክር ስዲቅ ረድየላሁ አንሁ አገኙት። አቡበክር ስዲቅ ደግሞ ከአመኑት መካከል ነው ከመጀመሪያዎቹ ቸዋል ከአመኑት መካከል ነው። ከዚያ በኋላ አቡበክር ስዲቅ ደግሞ በጣም ሀብታም ነው፣ ገንዘብ ያለው ነጋዴ ነው። ነቢያችን ሰለላሁ አለይህ ወሰለም ሂድና ወንድምህን ከባርነት ቀንበር ነጻ አውጣው ቢላልን አሉት። የመካ ንጉሶች እያሰቃዩት ነውና አቡበክር ስዲቅ የነቢያችን ለ ላሁ ሰማ ቀጥታ ሄዳ አለቆቹን አናገራቸው ልግዛቸው ይህም ባሪያ ሽጡልኝ አላቸው በጣም ደነገጡ ይህም ባሪያ ለመግዛት ፈልገ ው በቃ የምታቀርቡልኝ ገንዘብ ነገሩ እገዛቸዋለሁ አላቸው አቀረቡለት ምንም ሳይከራከር ገንዘባቸውን ከፈላቸው ከፈላቸውና ራሱ አቡበክር ስዲቅ ረዲየላሁ አንሁ ድንጋዩን አነሳለት፣ ቆሻሻውን እንደዚህ አረግፉ አቅፎ ይዞት ሄዳ ነቢያችን ሰለላሁ ዓለይሂ ወሰለም ይህንን ባሪያ አለቃ ምናምን የሚባል ነገር ድምጥማጡን አጥፍተውታል። ሂድና ሄድና ወንድምህን ብለው ነው የገለጹት። ያንን ባሪያ ብሎ አልነገሩትም። ሄድና ወንድምህን ከባርነት ቀንበር ነፃ አውጣው አሉት። አቡበክር ስዲቅ እርሳቸውን ትእዛዝ ሰምቶ ሄደ። ድንጋዩን አነሳለት፣ ገንዘቡን ከፍሎ አቅፎት ይዞት ያው እናንቱ የአላህ መልእክተኛ ብሎ አገናኛቸው። ከዚያ በኋላ ቢላል ነቢያችን ሰለላሁ አለይሂ ወሰለምን ያሰላም፣ ከዚያም በፊት የወዳቸዋል። እርሳቸውም በጣም ልዩ ክብር ሰጡት። በጣም የወዱት ነበር፣ በጣም ያከብሩት ነበር። ሰዎች መተው ቤት ሲቀመጡ ጊዜ እንደዚህ እርሳቸው ነቢ ሰለላሁ አለይሂ ወሰለም ባሉበት ቤት ልክ የሚመጣ ሰው አዲስ ሰው ሲመጣ አዲስ ከሚቀመጠው ጠጋ ጠጋ እያለው ይቀመጣሉ። ነቢ ሰለላሁ አለይሂ ወሰለም ቢላል ሲመጣ ግን ና ቢላል ብለው ጠጋ ብለው እርሱን ክብር እየሰጡ ከአጠገባቸው ያስቀምጡት ነበር። ይህ የሚያደርጉት ለምንድን ነው? ሰዎች ለባህሪያ ዝቅ ያለ አመለካከት እንዳይኖራቸው ያው እና፣ የአለም ታላቅ የሆነ ሰው ነብዩ ሰለላሁ አለይሂ ወሰለም እርሳቸው ክብር ሰጥተው ያሳዩቸው ነበር። በቃል ብቻ ሳይሆን ለሰዎች እኩልነት፣ ለጥቁሮች እኩልነት ምናምን የሚሉት በተግባር ያሳዩቸው ነበር። ባህሪያ ነው ወይም ጥቁር ነው ሀበሻዊ ነው ብለው ዝቅ አያደርጉም ነቢያችን ሰለላሁ አለይሂ ወሰለም ማን አዛን ያድርግ የሚለውን ነገር እንትን ሲባል አዛን ለማድረግ የኔ ሰው የቁረይሽ ሰው አረብ መሆን አለበት አላሉ። ሙሩ ቢላለን ፈሊዩአዝን ቢናስ ፈኢነሁ አንዳ ሶውተን አሉ። አዛን የሚያደርገው ለነብስ ላ ለ ሰለም ማን ነው ተብሎ እንትን ሲባል ጊዜ ሲፈለግ ራሳቸው ምናሉ ቢላለን እዛዙት፣ እርሱ ነው አዛን የሚያደርገው ቢላል ተመረጠለ። አልጠበቀም ነበር የነቢያቸው ለ ላሁ ለ ሰለም ሙአዚን ሆኖ እስከ ህይወቱ ፍጻሜ ድረስ ቆየ።

ጀነትን አይተዋል አይደል? ጀነትን አይተዋል። የዛኔ የጫማን ኮቴ አሰማችኋላ። ምንድን ነው ይህ ብለው ሲጠይቁ ይህ የቢላል ጫማ ኮቴ ነው። ምድር ላይ እየተንቀሳቀሰ ወደፊት ጀነት እንደሚገባ ቀድሞ እያሳወቃቸው፣ እየነገራቸው ነው። ቢላል ጀነት እንደሆነ ተመስክሮለታል። ለዚያውም በሌላ ሀዲስ ላይ ከኔ ጋር እኩል ነው የምትገባው ሁላ ብለውታል። ኢትዮጵያዊ ነው ከእርሳቸው ጋር እኩል ጀነት የሚገባ፣ ከነቢያችን ሰለላሁ አለይሂ ወሰለም ጋር እኩል ጀነት ይገባል። ይሄ ነው ቢላል። ቢላል በዚህ ሁኔታ ዛን በማድረግ ለነብስ ላ ሰለም እስከ መጨረሻ ህይወታቸው ድረስ ቆየ። መጀመሪያ የሞቱት ነብስ ላ ሰለም ናቸው። ከዚያ በኋላ ነው ቢላል የሞተው። ቢላል ረድያላሁ አንህ ነቢያችን ሰለላሁ አለይሂ ወሰለም በሞቱ ጊዜ መዲና መቀመጥ አልቻለም። ወላሂ መቀመጥ አልቻለም። ያ ጀማ በቃ መሄድ አለብኛል፣ አቡበክር ስዲቅን ሲነግረው ጊዜ አይ ቢላል፣ አትሄድ። ለምን ትሄዳለህ? አለው የነቢያችን ሰለላሁ አለህ ወሰለም ህልፈት በቃ እኔ ልቤን ሰብሮታል፣ እና እርሳቸው የሌሉበት ሀገር ድጋሜ መቀመጥ አልፈልግም። እርሳቸው ልክ ያ ቀን ሲነጋ ጊዜ እርሳቸውን ጠረን እና ማዛ የምናገኝበት አለፈኮ። ያ ቀን በነጋ ቁጥር ያንን የእርሳቸውን ሳጣ በቃ እኔ እዚህ መቀመጥ አልችልም አለ። አይ አትሄድብን፣ አዛን አድርግ፣ ቀጥል ሲለው አቡበክር ስድቅ አቡበክርን ምን አለው ቢላል፣ አውቃለሁኝ እንደገዛኝ በገንዘብ ነጻ እንዳወጣ እንዳወጣኝ ማውቃለሁ። ንብረትህ ነኝ ያለ አደም ንብረትህ ነኝ፣ በገንዘብህ ነፃ ወጥተኸኛል ከባርነት ቀበር አረሳ ቢያን ቀን አለ አቲድ ብለህ ከከለከልከኝ ያንተ ባሪ ነኝ እና ወዴትም አልሄድም አልሄድብህም አሉ ፈቃደኛ ከሆንክ ልኝ። ግን እርሳቸው የሌሉበት ሀገር ድጋሜ እኔ መቀመጥ አልቻልኩም አሉ፣ ድጋሜ መቀመጥ አልቻልኩም አሉ። አቡበክር አለቀሰ እንደዚህ ሲለው፣ እኔ ለዛ ብዬ አይደለም ቅር ያልኩ አንተ አዛም በምታደር ጊዜ ጊዜ የነብያችን ሰለላሁ ዐለይሂ ወሰለም ጊዜ ታስታውሰናል። ለዚህ ነው ፈቃደህ ካልሆነ በቃ መሄድ ፈቃደኛሁኝ ያለሁኝ ሂድ ይሄድ እንደፈለከው። እሺ አለ፣ ሄደ። በቃ በቃ እመጣልሻለሁ። የት ሄደ? ሻም ሶሪያ ሄደ። ሶሪያ ሄደ ቢላል ረዲየላሁ ዐን ከዚያ በኋላ በዚያ ባለበት ጊዜ ነው ከዕለታት አንድ ቀን ከሚስቱ ጋር እየኖረ እያለ ቢላል ረዲየላሁ አንሁ ሻም ላይ ሶሪያ ላይ ሚስት አገቶ እዚያ እየኖረ የህይወቱ ፍጻሜ ላይ ሲሆን አካባቢ አለቀሰ በ ረዲየላሁ ሚስቱ፣ ይቅርታ ሚስቱ አለቀሰች። ምን ሆነሽ ነው የምታለቅሽው? አላት።

ከዚያ በኋላ ቢላል ረዲየላሁ አንሁ ወደ መዲና ተመለሰ። ወደ መዲና በተመለሰ ጊዜ ሰሃቦች አዛን አድርግልና አሉት። ነገር ግን በቃ ከእርሳቸው በኋላ ለማንም አላደርግም አዛን አለ። እርሳቸው ነቢ ሰለላሁ አለይሂ ወሰለም ካረፉ በኋላ የነቢ ሰለላሁ አለይሂ ወሰለም የልጅ ልጆች የሆኑ ሐሰን እና ሁሴን ለመኑት፣ ለመኑት አዛን አድርግ ብለው። አያታችን ነቢያችን ሰለላሁ አለይሂ ወሰለም ናቸው ታውቃለህ። ስለዚህ እንለምንሃለን፣ አዛን አድርግልን፣ አሉት። አቡበክር አዛን ማን ነው ቢላል፣ አዛን ማድረግ ጀመረ። አላሁ አክበር አላሁ አክበር አለ። አላሁ አክበር አላሁ አክበር፣ ይሄን ጨረሰ። አሽሐዱ አን ላ አሽሃዱ አን ላ ኢላሀ ኢለላህ ይሄን ጨረሰ። አሽሃዱ አነ ሙሐመደን ረሱሉላህ የሚለውን መጨረስ አልቻለም። ሙሐመድም የአላህ መልእክተኛ ናቸው የሚለው ማለት ነው። በካይ በጣም አለቀሰ፣ ራሱ ተወደቀ ይባላል፣ በጣም ከማልቀስ የተነሳ የዛኔ እንዳለ የመዲና ህዝብ ድምጽ ሲሰማ ጊዜ